ለዳቦ ምርቶች ተብሎ የተዘጋጁ ማሽናሪዎች አሉት። በሰዓት የሚሰጡት ምርት ደግሞ ቁጥሩ ከፍ ያለ ሆኖ በሶስቱም ደረጃ አለ ማለት ነው። ማሽነሪያ እስከ ስንት ኬጂ ድረስ ያሉትን ነው ማብካት የሚችለው? ባለ አንድ ተከፋች ዴክ ሁለት ማትራ የሚይዝ ነው። ውስጡን እንደምትመለከችው ሴራሚክ ምንጣፍ ነው የተደረገለት። አጠቃቀሙ ላይ ሁሉም ማሽኖቻችን ዩዘር ማን አላቸው በራሳችን የተዘጋጁ። 200 ዳቦ ነው የሚያወጣው 10 ደቂቃ ላይ 44 ያወጣልሻል። በሰዓት 200 ዳቦ ያወጣል ማለት ነው። ይህንኛው ባለ ሁለት ተካፋች አራት ፓትራ ነው። ይሄኛው ሲንግል ፌዝ አይደለም ስሪ ፌዝ ነው የሚጠቀመው። እስከ 800 ዳቦ ድረስ በሰዓት ያመርታል ማለት ነው። ሶስቱ አጨቃለ ምን ያህል ፓትራዎችን የሚጠቀመው ማለት ነው። ይሄኛው የማኮፍሻ ማሽናችን ነው። ባለ 12 ነው በሁለት በር ተካፋችና በአንድ በር አለ። የመጋገሪያ ማሽኖቹ ከዳቦ በተጨማሪ ለምን ለምን አገልግሎት ይሆናሉ? የአመት ዋስትና አለ ለስራው ደግሞ አዲስ ለሆኑ ደንበኞች ደግሞ ቴስታት ፕሮዳክት እዛው ጋር ሰጥተናቸው ወደ ስራቸው ይገባሉ ማለት ነው። ወደ ስራው ከመግባታቸው በፊት ሎኬሽን ቼክ ማድረግ ይኖርባቸዋል። ከአራት መቶ ሀምሳ ሺህ ብር ጀምሮ በደረጃው መቶኛ ጋራ ማግኘት ይችላሉ ማለት ነው። ሰላም ተመልካቾቻችን እንደምን አላችሁ። በዛሬ ዝግጅታችን የዳቦ ቤት ቢዝነስ መጀመር ላሰባችሁ የዳቦ ቤት ቢዝነስን ለመጀመር የሚያገለግሉ መሰረታዊ የሚባሉ የዳቦ ማብኪያ፣ መጋገሪያና ማኮፈሻ ማሽኖችን የት ማግኘት እንደምችሉ ልንጠቁማችሁ፣ ወሎ ሰፈር አካባቢ ኤልያስ በወርጋ ተገኝተናል። ወደ ውስጥ ገብተን እነዚህ ማሽኖች በምን ያህል የሀይል ፍጆታን የሚሰሩት እንዲሁም ደግሞ ይህንን ቢዝነስ ለመጀመር ምን ያህል ካፒታል ያስፈልጋል የሚለውን እና ስለ ዳቦ ቤት ቢዝነስ ጠቅላላ ያሉ መረጃዎችን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ ኔ በአምላክ አበራ አብሪያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምናለ። እግዚአብሔር ይመስገን። እንግዲህ ከዚህ በፊት የዘይት መጭመቂያ ማሽን እናንተ ጋር መተን ምን እንደሚመስል ለተመልካች አድርሰን ነበር። ዛሬ ደግሞ የዳቦ መጋገሪያ ማሽኖች ምን ይመስላሉ የሚለውን ለተመልካች ለማድረስ በድጋሚ የመጣ ነው። በቅድሚያ ግን እስኪ ስምን እናስታውስና ስለዛሬ ስለመጣንበት ጉዳይ እንገባለን። እሺ፣ ሀይለው እባላለሁ። ድጋሚ ስለመጣስ እንኳን ሰላም መጣስ ለማለት እንኳን ደህና ቆየህን። እስቲ በቅድሚያ ስለ ዛሬ ጉዳይ ስለ ዳቦ መጋገሪያዎች ከማንሳታችን በፊት ድርጅታችን ማን ይባላል አጠቃላይ የሚሰራቸው ስራዎች ምንድን ናቸው የሚለውን እናንሳ እና ወደ ዛሬ ጉዳይ እንገባለን መልካም ድርጅታችን ኤልያስ ፓወር ይባላል ኤልያስ ፓወር ከዚህ በፊትም እንዳልነው አሁን በምግብ ማቀነባበሪያ በግብርና ስራዎች እና በሳተላይት ዲሽ ምርቱ ደግሞ ስቲል አሁን ተጨማሪ ደግሞ በሮስቲን ማሽኖች እና ዘይት መጭመቂያ ማሽኖች ደግሞ አዲሽናል አዘጋጅቶ ለገበያ እየቀረበ ይገኛል። ማለት በዚህ ምርቶች እና ስቶቭን ጨምሮ አሁን የምታያቸውን ማሽነሪዎች ከላይ ያሉትን በኋላ ላይ ደግሞ ቪዚት የምናደርጋቸውን መቀያ ማሽኖች ጨምሮ ምርቱ አድርጎ ቀርቧል ማለት ነው። በጣም ጥሩ ያው የዳቦ ቤት ስራ እንግዲህ የተለያዩ አይነት ማሽኖች እንደሚያስፈልጋቸው ከዚህ በፊት በነበረ እንዳሰሳ በተወሰነ መልኩ ሂንቷ አለኝ ያው እናንተ ደግሞ በዚህ ዘርፍ ላይ በደንብ ትኩረት አድርጋችሁ እራሳችሁ እያመረታችሁ ለገበያ ታቀርባላችሁ እና እስቲ ስለ ዳቦ መጋገሪያ ማሽኖቹ የተወሰነ ነገር በለን መልካም የዳቦ መጋገሪያ ማሽኖቹ ከመጠነኛ መደበኛ እንደዚሁም ደግሞ በብዛት ለዳቦ ምርቶች ተብሎ የተዘጋጁ ማሽነሪዎች አሉ። ለመደበኛ የምንላቸው በመደበኛ የቤት ቆጣሪ የሚሰሩ ጨምሮ ከፍ ያለ በስሪ ፌዝ ግን መጠነኛ አፎርደብል የሆኑ ፕራይስ ያላቸው ማሽነሪዎች ናቸው። በትልቅ ኢንተንስ ደግሞ ለሆኑ መጋገሪያ ዳቦ ቤቶች ለእነዚህ ደግሞ ከፍተኛ መጠን ያላቸው እንደዚሁም በምርት በሰዓት የሚሰጡት ምርት ደግሞ ቁጥሩ ከፍ ያለ ሆኖ በሶስቱም ደረጃ አለ ማለት ነው። ማሽኑ በጣም ጥሩ። የሚያስፈልጉት ማሽኖች ምን ምንድን ናቸው? ለዳቦ መጋገር ስራ ለዳቦ ወደ ስራው ከመግባት በፊት እነዚህ መጋገሪያ፣ ማብኪያም፣ መቁረጫም ማኮፈሻም ያስፈልጋሉ። እነዚህ መስት ናቸው። ስራውን ለማቅለልም የተሻለ ፕሮፌሽናል የሆነ የዳቦ ሂደትም እንዲኖረው ለተጠቃሚው እና በዛሬ ደግሞ ማሽኑን ኦፕሬት ለሚያደርግ ሰው ምቹ ነው ማለት ነው። የጠቀስኳቸውን ማሽነሪዎች በአንድ ጊዜ ከያዘ በቀላሉ የተሻለ ዳባ ያወጣል ማለት ነው። በጣም ጥሩ ኬትኛውን ጀምር ታዲያ እዚህ የምታየው የማውኪያ ማሽን አለ። ሲንግል ፌዝ ነው፣ ፉሊ ዲጂታል ነው። ትዌልቭ ኬጅ፣ ይሄ ከሌላው አነስተኛ ይዘት ያለው ትዌልቭ ኬጅ ነው። ከዚህ እንደ ደረጃቸው ደግሞ ከፍ እያለ ይሄዳሉ ማለት ነው እና ይህንኛው ዲጂታል ነው። ሌሎችኛው ዲጂታል አሉ ከዲጂታሎችም ያለ በጣም ጥሩ። ሲታዩ የሀገር ውስጥ ምርት አይመስሉም። ያው የውጭ ሀገር ምርቶችን የሚመስሉት እና ምናልባት እስኪ እዚሁ ሀገር ውስጥ ስትሰሯቸው በምን ያህል ኳሊቲ በምን ያህል ደግሞ የጥራት ደረጃ ነው እየሰራችሁ የምትገኙት እናንተ እንደ ድርጅት? ከዲዛይን ውጭ አብዛኛዎቹ እውቀው ኢምፖርት ናቸው፣ እኛ ጋራ የሚመጡት ማለት ነው። ካምፓኒ የሚያዘጋጃቸው የተወሰኑ እቃዎች ናቸው። ከዛ ውጪ ሙሉ ስቴንሌስ ስቲሉን ሞተራቸውን ጨምሮ ኢምፖርተር ናቸው። ግን በራሱ ዲዛይን ያቀርባቸው። በጣም ጥሩ። እስከ ስንት ኬጂ ድረስ ያሉትን ነው ማብካት የሚችለው? ማለትም ደግሞ እናንተ የምታቀርቡት ከአነስተኛ እስከ ከፍተኛ ምን ያህል በቁጥር ደረጃ ከአነስተኛ ትዌልቭ ኬጂ ጀምሮ ከፍተኛው መቶ ኪሎ ነው። እነሱን በዩኒቨርሲቲዎች የምናቀርብላቸው ለማሰልጠኛ ተቋማቶች ነው በብዛት የሚቀርቡት እና አነስተኛ መጠነኛ የሚባሉት ድረስ ግን ለቅድም እንዳልችው ዳቦ ቤት ለመክፈትም ከሆነ ሀምሳ ኬጂ ያነሰው በብዛት ይመረታል ማለት ነው። በጣም ጥሩ ቀጣይ ወደትኛው እንዲታሪያ ዌል የዳቦ ማሽነሪዎቹ መጎብኘት እንችላል። እዚህ ጋር ካለውን ጀምር ይችላለን። ይሄ ተደርቦ ነው ያለው ባለ አንድ ተካፋች ዴክ፣ ሁለት ፓትራ የሚይዝ ነው። ውስጡን እንደምትመለከችው ሴራሚክ ምንጣፍ ነው የተደረገለት። ይሄ ደግሞ የተሻለ አማራጭ አለው፣ ምክንያቱም ለደረቅ ለሆኑ ነገሮች ኩኪሶችን ጨምሮ ፒዛንም አብሮ አካቶ ሰርፌሱ ሴራሚክ ስለሆነ መገልገል ይችላል። ሶፍት የሆኑትን ዳቦን ቢሆን ኬክ ደግሞ ፓትራ ላይ አስቀምጦ መጠቀም ይችላሉ ማለት ነው። ይህኛው ለቤት ቆጣሪ በመደበኛ የሚጠቀሙበት ማሽን ነው። ባለስንት ፓትራ ነው? ባለ ሁለት ፓትራ አርባ ስልሳ። በጣም ጥሩ። ስለዚህ ሰዎች እንዳቅሟቸው ከአነስተኛ ጀምሮ ሊያገኙ ቢፈልጉ ከሁለት ፓትራ ጀምሮ ታቀርባላችሁ ማለት ነው። ትክክል። ምናልባት አጠቃቀሙ ላይ ኮምፕሊኬትድ ነገር ይኖረው ይሁን? አጠቃቀሙ ላይ ሁሉም ማሽኖቻችን ዩዘር ማን አላላቸው በራሳችን የተዘጋጁ፣ ከዛ ውጭ አዲስ ስለሆኑት ከስተመር እስከ ቴስታት ድረስ ትሬኒንግ ስለምንሰጥ ምንም ያን ያህል ግባ የሚል አስቸጋሪ ሁኔታ የለም ለዚህ ማሽን ግን እንደመደበኛው ከላይ የምታያቸው እና ከታች የላይኛው እና የታችኛው ቲሬስተር መቆጣጠሪያ ናቸው። እነዚህ ሶስቱ ስዊቾች ደግሞ የላይኛው የታችኛው ቴምፕሬቸር ማብሪያ ነው። ይሄኛው ላይት ነው። የዚኛው ደግሞ ታይመር ስዊች ናት። ከዛ በዘር ነው ያለው። ወደ ቤቱ ወይንም ወደ ሱቁ ከወሰደው በኋላ ግን እንዴት ማኔጅ እንደሚደረግ ምንም ነውሃው ለሌለው ከስተመር ቴስታውት ድረስ ዳቦ ጋግረን እናስረክባቸዋለን እና የሚከብድ ነገር የለው በጣም ጥሩ ምናልባት በሰዓት ምን ያህል ዳቦ ማውጣት እንደሚቻል በአብሬጅ ደረጃ ተቀምጦለታል ሁለት መቶ ዳቦ ነው የሚያወጣው አስር ደቂቃ ላይ አርባ አርባ ያወጣል ይችላል በሰዓት ሁለት መቶ ዳቦ ያወጣል ማለት ነው አነስተኛ ዳቦ ይዘት ያላቸው ደግሞ ከመቶ ግራም አነስተኛ የሚሆኑ እኮ ደግሞ ከሆነ ልክ ቁጥራቸው እንደዛ ይበዛል ማለት ነው በመቶ ግራም ግን ያን ያህል ማውጣት ይቻላል በጣም ጥሩ ወደ ሌሎቹ ደግሞ የዳቦ መጋገሪያዎቹ እንሄድ መልካም ባለሁለት ተካፋች አራት ፓትራ ነው ይሄኛው። ሲንግል ፌዝ አይደለም ሲንግል ፌዝ ነው የሚጠቀመው ከዛ ውጭ የዛኛው ቅድም ያየነውን ማሽን እጥፍ የሚያወጣ ነው ማለት ነው። ወደ አራት መቶ ማለት ነው በሰዓት ለመቶ ግራም እንዳቡ። ከዚህ ውጭ ተመሳሳይ የሆነ ሰርፌስ ምንጣፍ ነው ያለው፣ ሴራሚክ ነው ሁለቱም፣ ከላይም ያለው ከታችም ያለው ቅድም እንዳልኩሽ ፓትራ ጨምሮ። ደግሞ ለስላሳ ነገሮች መጠቀም ይችላሉ፣ ሶፍት ለሆኑ ነገሮች። በጣም ጥሩ። ምናልባት ፓትራውን ከእናንተ የሚወስዱት አለ ከማሽኑ ጋር ወይንስ ደግሞ ተጨማሪ ነው የሚገልጸው? እሱ ከማሽኑ ጋራ ሴራሚክ ስለሆነ ፓትራው አዲሽናል ፕራይስ ነው የሚሆነው። ለፓትራው ለራሱ ፕራይስ አለው። ያንን ገዝተው ደግሞ መጠቀም ይችላል። በጣም ጥሩ። ያ ማለት በአንድ አይነት ሰዓት ከላይም ከታችም አንድ ላይ ተለኩሶ መስራት ይችላል? አዎ፣ በተመሳሳይ ሰዓት መስራት ይችላል። ብቻውን ደግሞ ከላይ ብቻ ያለውን ኦፕሬት አድርገው መገልገል ይችላል። ሁለቱም የተለያየ መቆጣጠሪያ ሲስተም ነው ያላቸው። በጣም ጥሩ እሺ ቀጣይ ታዲያ የትኛውን ደግሞ እንመልከት ቀጣይ ባለ ሶስት ዴክ አለ ትሪ ፌዝ ነው እሱን ወደ እሱ እንሂድና ይህንኛው የምትመለከችው ባለ ሶስት ተካፋች ዴክ ሆብ እና እንደ ቅድሙ እንዳይሽው ሰርፌሱ ኦልሬዲ የሴራሚክ ሰርፌስ ነው ያለው ሰው ከነዛኞቹ ከፍ ያለ ነው ማለት ነው ኮምፓክት ሆኖ ስለተዘጋጀ ደግሞ ባለ ዘጠኝ የቱርክ ከሚባለው የእኛ ባለሶስት ይሆናል ማለት ነው። ስፋቱ እዚህ አካባቢ ነው። ይህንን ግን ወደ ውስጥ ስፋቱን ጨምረንለት ለቦታ ኮምፓክቶ ነው የተዘጋጀ ነው። ሶስት ሪፌዝ ይጠቀማል። እስከ ስምንት መቶ ዳቦ ድረስ በሰዓት ያመርታል ማለት ነው። በጣም ጥሩ። ሶስቱ አጠቃላይ ምን ያህል ፓትራዎችን የሚጠቀመው ማለት ነው? ወይ ሶስቱ አርባ በስልሳም አርባ በሰማንያውንም ይወስዳሉ። ሁለቱንም መጠቀም ይቻላል። በፓትራ ደረጃ በአርባ ስልሳ ሆነ በአርባ ሰማንያ ስድስት ነው የሚወስዱት ማለት ነው። በጣም ጥሩ። ምናልባት ከሌሎቹ ካየናቸው በብዛት ደረጃ ነው ወይንስ ደግሞ በሌላ ነገር የልዩነት አላቸው? ይህንኛው በመጠን ነው ከሌሎቹ የሚለየው። እንደዚው መጠኑም ከፍ ስላለ ደግሞ የሀይል ፍጆታውም ከፍተኛ ነው ማለት ነው። ከዚህ ውጭ ተመሳሳይ ማቴሪያል፣ ተመሳሳይ ፕሮዳክት፣ ተመሳሳይ ደግሞ ማኔጂንግ ሲስተም ነው ያለው ስለዚህ ሌላ ነገር የለውም። በጣም ጥሩ። እንግዲህ ለዳቦ መጋገሪያ የሚያስፈልገው ማቴሪያል ማብኪያ፣ ማኮፈሻ እንዲሁም ደግሞ መጋገሪያ ማሽን ነው። ያው ማብኪያውን እና መጋገሪያውን ተመለከትን። ከማብኪያ ግን ቀጥታ ሲመጣ ወደ ማኮፈሻ ይመስለኛል እና ማኮፈሻውን ደግሞ ብንመለከተው። እሺ መልካም። የኛው የማኮፈሻ ማሽናችን ነው፣ ባለ 12 ነው በሁለት በር ተካፋች እና በአንድ በር አለ። ይሄ በአንድ በሩ 12 ፓትራ ነው የሚይዘው፣ ባለ ሁለቱ ደግሞ የዚህን ደብል 24 ፓትራ ማለት። ሁለቱም ሲንግል ፌዝ ናቸው። በጣም ጥሩ። ስለዚህ ሰዎች ካወቁ በኋላ በቀጥታ ዜጋ ካስገቡ በኋላ በምን ያህል ደቂቃ ውስጥ ነው ደግሞ ወደዛ መሄድ የሚችለው? ማለትም ደግሞ አንድም ዳቦ ጋግሮ ጨርሶ ለማውጣት ምን ያህል ፕሮሰሶችን አልፎ ምን ያህል ደቂቃ ይፈጃል ተብሎ ይታሰባል? ለማኮፈሻው 24 ደቂቃ ያህል ይፈልጋል ኦሬዲ ስቲም ካደረገ በኋላ መጀመሪያ ራሱን ከዛ በኋላ የማብኪያው ደግሞ እንደገባው ይሄ መጠን እስከ 30 ደቂቃ ወይም ከዚ ያነሰ ከዛም የበለጠ ሊፈጅ ይችላል። መጋገሪያውን ደግሞ እንዳልኩሽ አስር ደቂቃ ማክሲማም ነው፣ በኖርማል ዳቦ ደረጃ ማለት ነው። የዳቦ መጠኑ ወደ ማሽን ውስጥ የሚገባው ከፍተኛ ይሁን ወይንም ደግሞ የተለያየ ዲዛይን ያላቸው ከፋርም ጀምሮ ስላይስ የሚሆን ምን ከሆነ ደግሞ እንደዛ ሰዓቱ ይጨምራል። በጣም ጥሩ። ስለዚህ እንደ ማክሲመም ወይንም ደግሞ አቭሬጅ ስንወስደው በአንድ ሰዓት ውስጥ አንድን ዳቦ አብቅቶ ጋግሮ ይሰጠናል ማለት ነው። በጣም ጥሩ። ምናልባት የመጋገሪያ ማሽኖቹ ከዳቦ በተጨማሪ ለምን ለምን አገልግሎት ይሆናሉ? ወይም ከዳቦ ውጪ እንደ ቅድም እንዳልኩሽ ፒዛም ይሁን ኬክም ይሁን ግሪስ ጣፋጭ ነገሮችን በኩኪስ ደረጃም ያሉትን መደበኛ ሁሉንም አይነት ተጠቃሚ ማሽኑ ላይ መገልገል ይችላል። ከዛ ውጭ ደግሞ አዲሽናሊ አረስቶም መስራት ይችላሉ ማለት ነው እንደ ፖቴንሻላቸው። በጣም ጥሩ። ለማሽኖቻችሁ ዋስትና ትሰጣላችሁ? ያው የዓመት ዋስትና አለ ለስራው ደግሞ አዲስ ለሆኑ ደንበኞች ደግሞ ማሽኑ እንዴት ኦፕሬት እንደሚደረግ ያሉበት ቦታም ደግሞ ከገጠመላቸው በኋላ የቴስታውት ፕሮዳክት ደግሞ የሚፈልጉ ከሆነ ቴስታውት ፕሮዳክት እዛው ጋር ሰጥተናቸው ወደ ስራቸው ይገባሉ ማለት ነው። በጣም ጥሩ። ምናልባት ያው እቃ ነውና ማሽን ነውና ከጊዜ በኋላ ብልሽቶች ቢገጥሟቸው መለዋወጫው እናንተ ጋር በስፋት ይገኛሉ? አዎ ሙሉ ስፔር አለን። ኢቭን ከዋስትናው በኋላ የሆነ እንከንም ካጋጠመ እኛን ኮንታክት አድርገው ማኔጅ እናደርግላቸዋለን። በዚህ ምንም ችግር እስካሁን የገጠመ በጣም ጥሩ። ያው ከብዙ ከዳቦ ጋጋሪዎች ጋር እንዲሁም ደግሞ ይህንን ማሽን ፈልገው ከሚመጡ ሰዎች ጋር ብዙ ትገናኛላችሁ ብዬ አስባለሁ እና እስቲ እንዳጠቃላይ ለአዲስ ተመልካች ወደዚህ ስራ መግባት ለሚፈልጉ ሰዎች የዳቦ ቤት ስራ ምን ይመስላል የሚለውን እስቲ ከአንተ አንድ በት ደግሞ እንስማ። የዳቦ ይሁም ሌላውም ስራ ይህንኛውም አዋጭ ነው። ይህ ማለት ግን ኦሬዲ ኢንቨስት ሊያደርጉ ነው ወደዚህ የሚመጡትና ወደ ስራው ከመግባታቸው በፊት ሎኬሽን ቼክ ማድረግ ይኖርባቸዋል። ለየትኛው ማህበረሰብ ነው ሰው፣ ማኔጅመንቱም ግዴታ ወሳኝ ስለሆነ ራሳቸው እንዲይዙት እንመክራለን። ከዛ ውጭ እነዚህ ያልኩሽን ነገር ግን ግዴታ አጥንተውበት ነው መምጣት ያለባቸው። ይህን ማድረግ ካልቻሉ ውጤታማ የማይሆኑ ኢንቨስት ያደረጉትን ገንዘብ ኪሳራ ነው የሚሆነ። ይህንን እስካደረጉ ድረስ ግን ትርፋማ የማይሆኑበት ምንም ምክንያት የለም። በጣም ጥሩ። ሶስቱም ማሽኖች አንድ ላይ ያደርገው ሰዎች ወደ ስራው ለመግባት ምን ያህል ካፒታል ያስፈልጋቸዋል? አነስተኛል ከ450ሺ ብር ጀምሮ በደረጃው መጥተው እኛ ጋር ማግኘት ይችላሉ፣ ማለት ነው። እንግዲህ ያው ስለ ዳቦ መጋገሪያ ማሽኑ በጥልቅም ባይባል ስለ ማሽኖቹ በደንብ አስረድተኛል። እንግዲህ እነዚህን ማሽኖች ይዘው ወደ ስራ መግባት የሚፈልጉ ሰዎች ማሽኖቹን የት ማግኘት የምንችለው ማለታቸው አይቀርም እና አድራሻችሁ፣ ስልካችሁ እንዲሁም ደግሞ እንዴት ነው እናንተ በቀጥታ ማግኘት የሚችሉት? ወይ ወሎ ስፈር ጋራድ ላይ ቦሌ ጋራ ድምፃ አንደኛ ፎቅ ቢሮ ቁጥር 06 ላይ በአካል ተገኝተው እኛ ጋር ኮንታክት ማድረግ ይችላሉ ስልክ ቁጥሩን እና ዌብሳይታችን ላይ ደግሞ ኤሊያስ ፓወር ዶት ኮም ላይ ገብተው ሾፕ ማድረግ ቪዚት ማድረግ ይችላሉ ከዛ ውጪ በስልክ ቁጥራችን ደግሞ 0903292 እና ሌሎችን የኦፊስ ቁጥሮችን ከታች ባለው ኮንታክት ዳይሬክት መደወል ይችላል በጣም ጥሩ በመጨረሻ የቀረ ነገር አለ ምትለው ካለ እንጨምርበት እና እዚህ ጋር እናብቃ እኛ ጋር ኤሊያስ ፓወር መጥተው ሲገዙ ሙሉ ዋስትና ከሙሉ ስልጠና ጋራ ስለሚያገኙ ዌልካም ለማለት እንባል። በጣም ጥሩ። ስለሰተኝ ጊዜ እና ማብራሪያ እጅግ አድርጌ አመሰግናለሁ ማኔ ክብራትና ክብራን ተመልካቾቻችን፣ በዛሬ ዝግጅታችን ለዳቦ ቤት የሚያስፈልጉ የዳቦ መጋገሪያ ማሽኖች ምን እንደሚመስሉ ወደ እናንተ ለማድረስ ኤልያስ ፓወር ጋር ተገኝተን እንግዲህ ሙሉ መረጃውን ወደ እናንተ አድርሰናችሁ ነበረ። እነዚህም ማሽኖች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥሮቹ በመደወል ማሽኖቹን መግዛትና ወደ ስራ መግባት ትችላላችሁ። ስለነበረን ቆይታ እጅግ አድርገ እናመሰግናለን። ሰናይ ጊዜ።